ሰላም ሰላም ሰላም ናችሁ ውደቶች፣ ዛሬ ሩዝ እንሰራለን። ሩዝ በሰደር ማለት ነው። በሰደር ሩዝ እንሰራለን። ሰላሙ አሌይኩም ወረህቱላ በረካቱ። ሰላም ናችሁ ውደቶች። እንሻላ በዚህ ቤልኩም። ያስፈልገኝን እናዘጋጅ፣ አዘጋጅቻለሁ። እዚህ ጋ ነጭ ሽንኩርት አለኝ እዚ ጋ ሽንኩርት፣ እዚ ጋ ቲማቲም፣ እዚ ጋ ደግሞ ጀዘራ አለኝ። እዚ ጋ ባህራት ማይጂን፣ እዚ ጋ ድጃጅ ዲጃጅ ሰድር አለኝ ሽንኩርት

ሩዙንም አንድ ላይ ነው የማሸው። ለምን ውሃ አርጌ ለብቻ በጠደው እንትን ይላል ይጠፋል፣ ማለት ነው። ሳይደር ስለሆነ ማለት ነው። ሮዝን ተራገውና ሩዙን እጨምረዋለሁ። ለምን እንትን ይልሽውኝ ያሽዋ አንድ ላይ ነው አማራ አብሮ ነው የሚበስል፣ ሰድር ስለሆነ ውሃ ጥፍት እንዳይል ማለት ነው። ሰላጣ ሁለት አይነት ሰላጣ አዘጋጀል። እዚ ጋር በዘባዲ፣ እዚ ጋር ደግሞ በኩዳር ማለት ነው። በዚህ መልኩ ሰላጣ ያን ጨርሻለሁ።